እንኳን ወደ ጎጀብ አፕ በሰላም መጡ። እንግዲህ ዛሬ የተሽከርካሪ ምዝገባ ምን እንደሚመስል እናያለን። በመጀመሪያ አፓችንን እንከፍታለን። መነሻ ተብሎ ከተቀመጠው ዝርዝር ወኪል የሚለውን እንመርጣለን። የአፋን ኦሮሞ ኤጀንት፣ የአማሪክ ኤጀንት፣ የተለያዩ ኤጀንቶች አሉ። ከእነዚህ መካከል ለእኛ ምቹ የሆነውን አንዱን እንመርጣለን። የተሽከርካሪ ምዝገባ የሚል ጽሑፍ አለ። በእሱ መሰረት የእኛ መኪና ምን አይነት እንደሆነ እንመርጣለን። ለምሳሌ የህዝብ ባስ ብለን ብንመርጥ፣ ከዛ በኋላ ክልሉ የት አካባቢ እንደሚገኝ ፣ ለምሳሌ አማራ ክልል ብንል፣ ኮዱን እናስገባለን። በመቀጠል የሰሌዳ ቁጥራችንን የራሳችንን እንሰጣለን። ከዛ በኋላ ብራንዱ ምን እንደሆነ ቶዮታ፣ ሱዙኪ፣ አይሱዙ፣ የትኛው አንዱን እንመርጣለን። እኛ መኪናን የሚገልጽ የተመረተበትን ዓመተ ምሕረት መገለጫ የሚለው ደግሞ ሰዎች በብዛት ማን ብለው ይጠሩታል? ለምሳሌ ቅጥቅጥ ብንል ለምሳሌ ሀይሩፍ ሊባል ይችላል። አባዱላ የተለያዩ አይነት ነገሮች አሉ፣ ስሞች አሉ። እናንተም የራሳችሁን ትመርጣላችሁ። ቀለሙን እዚህ ጋር ጥቁር ማለት እንችላለን። ምን ያህል ሰዎች እንደሚይዝ እዚህ ጋር ጭነት ላይ በኩንታል ከሆነ ወደ ኪሎ ግራም ቀይረን እንጽፈዋለን ማለት ነው። መዝገብ እንለዋለን። እንግዲህ ምዝገባው ሰክሰስፉል ብሎ ወኪላችንን እስከሚመርጥልን ድረስ ትንሽ ደቂቃ እንጠብቃለን። የመጀመሪያው ምዝገባ ይሄንን ይመስላል።